አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲብ ቤተሰቦቼ፣ እንዲሁም ሰላም ሰላማችሁ ይብዛ ያላችሁበት። ዛሬ የመጣሁት አንድ ቀጠሮ ነው። እሱ ደግሞ ምንድነው አንድ አመት እና አስራ አምስት ቀን ምን ማለት ነው የሚል ጥያቄ ነው። ትንሽ ማብራሪያ ስለሚያስፈልገው ነው በቪዲዮ የመጣሁት። ግን በየትኛው ቻናሌ እንዴት ተጠየቅኩኝ አላውቅም። ያ ብዙዎቻችሁ ሁለቱንም ቻናሌን ያላችሁ ስላላችሁ ለባለቤቱ እንደሚደርስ ተስፋ አደርጋለሁ ማለት ነው። አብራችሁ ይቆዩ ውዶች። ይህ እንደተለመደው ቪዲዮ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዳዲስ ቪዲዮ ሲለቀቅ እንድደርሳችሁ ማድረግ ትችላላችሁ። ለመልካም አድናቆቱ አድናቂዎችም ደግሞ እጅግ በጣም ነው የማመሰግነው። እኔ አድናቆትን ብቻም ሳይሆን በጣም በጣም የሚያስደስተኝ ህልምሽ እንደዚህ ነበረ፣ እንደዚህ ብለሽ ነበር፣ እንደዚህ ሆኖልኛል የሚለው መልዕክት ስታቀርቡልኝ በጣም ነው ደስ የሚለኝ ማለት ነው። ምክንያቱም እንደተደሰታችሁ ሳቅ፣ እኔም ደስ ይለኛል የምር ማለት ነው። እና ቪዲዮ ላይክ እያረጋችሁ ለሌሎች እንዲደርስ አብራችሁ ይቆዩ። እናም ጥያቄው አንድ አመትና አስራ አምስት ቀን በህልም ያየሁኝ እና የአንድ አመትንና የአስራ አምስት ቀንን ትርጉም ማወቅ ፈልጋለሁ ነው የሚለው አንድ አመት ማለት የጊዜ ውደትና ሽግግርን ወይም ደግሞ የአንድ አመት ማለት ሙሉ ውደትን ሊያመለክት ይችላል። ይሄ ደግሞ ምናልባት አንድ ትልቅ ምዕራፍ ሊጠናቀቅ ነው ወይም አዲስ ነገር ሊጀምር ነው ማለት ነው። አስራ አምስት ቀኑ ደግሞ በዚህ ውደት ውስጥ የሽግግርን ወይም የመሀል ነጥብን ያመለክታል ማለት ነው። ይሄም ደግሞ አንድ ነገር እየተቀየረ ሊሆን ይችላል ወይም ለውጥ ሊቃረብ ይችላል ማለት ነው። አንድ አመት ከረጅም ጊዜ ጋር የተያያዘ ነው። ስለዚህ ትዕግስትንና መጠበቅን ሊያስተምር ይችላል። ይህም ደግሞ አንድን ነገር ለመጠበቅ ወይም ደግሞ በትዕግስት ለማለፍ እንደሚያስፈልግ እየነገረሽ ሊሆን ይችላል ማለት ነው። አስራ አምስቱ ቀን ደግሞ የዚህ ጊዜ የጥበቃ አካል ወይም በቅርቡ የሚመጣ ነገርን ምልክት ተደርጎ ይቆጠራል። አንድ አመት የትምህርትና የእድገት ጊዜ ሊሆን ይችላል። ይህም ደግሞ ባለፈው ጊዜ የተማርሽበትን ወይም ያደግሽበትን ሊወክል ይችላል። አስራ አምስት ቀንን ስትመለከች ደግሞ ይህ እድገት ወደ አዲስ ደረጃ እየገባ መሆኑን ሊያመለክት ይችላል። በሌላ በኩል አንድ አመትና አስራ አምስት ቀን ማየት አንድ ክስተት ወይም ቀንን ያመለክታል። የጊዜ ገደብ በህይወት ውስጥ ከአንድ የተወሰነ ክስተት ወይም ጊዜ ጋር ሊያያዝ ይችላል። ምናልባትም በአንድ አመትና በሁለት ሳምንት ውስጥ የሆነ ነገር በሕይወትሽ ውስጥ ተስተካክሎ ሊሆን ይችላል አልያም ሊስተካከል ሊሆን ስለሚችል ያንን ጊዜ እንድታስታውሽ እየጋበዘች ነው ማለት ነው። በተጨማሪም አንድ ዓመትና አስራ አምስት ቀን ማየት አንድ አመት ከሁለት ሳምንት ውስጥ ማጠናቀቅ ያለብሽ ግብ ወይም የጊዜ ገደብ ሊኖር ይችላል። በአጠቃላይ ስለ ቀጠሮ ከሆነ ማለት ነው። ይሄንን ጊዜ ስታይ ስለቀጠረው የሰራሁት ራሱን የቻለ ቪዲዮ አለኝ ማለት ነው። የሳምንት የቀን የወሬ አመት እያለ ማለት ነው። እናም በዚህን ቀን ምናልባትም አንድ አንድ አመትና አስራ አምስት ቀን ቲንክ ብታረጊ በዛን ጊዜ የሆነ የምታገኘው ነገር ሊኖር ይችላል። ወይም የተ ማለት እስከዛሬ የሌለ ነገር ግን አንቺን ያንቺን ትኩረት የሚስብ ነገር ሊፈጠር ይችላል ማለት ነው። ያ የሚፈጠረው ነገር ደግሞ ጥሩ ይሁን መጥፎ አላሁ አለም ማለት ነው። በአጠቃላይ አሁን ከዚህ ህልሙን ካየሽበት ሰዓት ጀምሮ ወደፊት አንድ አመት ከአስራ አምስት ቀን ሲሆን ምን አዲስ ነገር አለ ባንቺ ውስጥ የምታስታውሻቸው ነገሮች ካሉ ማለትም እንደ ማለት የሆነ ቀጠሮ ያሽው ነገር ካለ ወይም ደግሞ የሆነ ነገር ልትፈጽሚ የቀረሽ ጊዜ ከሆነ እንደዚህ እንደዚህ አይነት ነገሮችን ትናንሽ ነጥቦች ናቸው ትኩረት እንድንሰጣቸው ብሎ ህልም ልናይላቸው የሚችለው ማለት ነው እና ትልቅ ነገር ግዴታ መጠበቅ የለብንም። ህልም ስናይ ትናንሽ ነጥቧን ራሱ ለእኛ ትኩረት እንድንሰጣት ሊያሳየን ይችላል ማለት ነው እና በአጠቃላይ ወይ ያለፈውን ወይ ደግሞ የሚመጣውን ነው የሚያሳየው ህልም ማለት ነው። የሚመጣውን ከሆነ ይህንን ጊዜ ገደብ በትክክል እንትን ማለት አለብሽ ማለት ነው። የሆነ ነገር የምትፈጽሚበት ካለ ወይም ደግሞ ከአንድ ቦታ ወደ አንድ ቦታ የምትሸጋገሪበት ጉዳይ ከሆነ በህይወትሽ ውስጥ ምን ሊቀየር እንደሚችል፣ አንቺ ምን ቀጠሮ እንዳለሽ፣ ምን ሀሳብ እንዳለሽ ቲንክ ማድረግ ትችያለሽ የህልምሽን ትርጉም ለማገኘት ማለት ነው። ውድና የተከበራችሁ የዩቱብ ቤተሰቦችህ የዛሬው ቪዲዮ በዚህ ያበቃል። እንዲወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ፣ ለሌሎች እንዲደርስ ማለት ነው። እንዲሁም ደግሞ በሌላ ፕሮግራም እስከምንገናኝ ብያላችሁበት፣ ሰላማችሁ ብዙት ትበልልኝ፣ ወዳችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።